በኢትዮጵያ ካንሰርን በተመለከተ እነዚህ ሀቆች አሉ። በየዓመቱ 80 ሺህ የሚጠጉ ሰዎች በካንሰር ይያዛሉ። 53 ሺህ የሚጠጉ ህይወታቸውን በየዓመቱ ያጣሉ። በካንሰር የሚያዙ ሰዎች ወደ ህክምና ማዕከላት የሚሄዱት ለመዳን አስቸጋሪ ወደ ሆነበት ሶስተኛና አራተኛ ደረጃ ላይ ከደረሰ በኋላ መሆኑ ደግሞ ጉዳቱን የከፋ ያደርገዋል። ከሶስት ዓመታት በፊት የተነደፈው የካንሰር ህክምና ትግበራን የተመለከተው ጉባኤ በ አዲስ አበባ ዛሬ ተጀምሯል። በፎረሙ የመክፈቻ ንግግር ያደረጉት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የካንሰር ህክምና ጉዳይ በልዩ ትኩረት እየተሰራ ያለ አጀንዳ መሆኑን ተናግረዋል። ምክንያቱም ጉዳዩ ሁላችንንም የሚመለከተን የኢትዮጵያ ጉዳይ ነውና። በኢትዮጵያ በኩል ይህ በጣም ወሳኝ ብሔራዊ አጀንዳ ነው። ምክንያቱም አጀንዳው የእናቶቻችንና የአባቶቻችን የእህት የወንድሞቻችን ህይወት ጉዳይ ነው። የልጆቻችንና የጎረቤቶቻችንም አጀንዳ ጭምር ነው። ጉዳዩ ለጤና እንክብካቤ ረዥም ርቀት ይራመዱ የነበሩ የማህበረሰብ ክፍሎች አሁን በአቅራቢያቸው አገልግሎት ማግኘት ይገባቸዋል የሚል ነው። አጀንዳችን በአንድ ወቅት የጤና አገልግሎትን ለማግኘት በሩቅ ስፍራ የነበሩና አገልግሎት ማግኘት ተስፋ ያደርጉ የነበሩ የገጠር አካባቢዎች አሁን የአገልግሎቱ ማዕከል ለማድረግ የመቻል ጉዳይ ነው። ይህ የእኛ ተልኮ ነው። ምክንያቱም የሚቻለው ነገር ምን እንደሆነ አይተናል። ታላላቅ የፖሊሲ ውሳኔዎች ወደ ተጨባጭ ለውጥ ሲቀየርም ተመልክተናል። በኢትዮጵያ የጤና ባለሙያዎቻችን በጣም ሩቅ በሆኑ አካባቢ አካባቢዎች በመድረስ በሙያቸው የጀግንነት ስራ ሲሰሩ ተመልክተናል። ዛሬ በአዲስ አበባ የተጀመረው ፎረም ከሦስት ዓመታት በፊት በዓለም አቀፉ አቶሚክ ኃይል ኤጀንሲ የተመሰረተውን ኢኒሽቲቭ የት ደረሰ ከእቅዱስ ምን ያክሉ ተሰራና ቀጣይ አቅጣጫዎችንም ለማስቀመጥ ያቀደ ነው። በኢትዮጵያ ባለፉት ዓመታት የራዲዮ ቴራፒ የጨረር ሕክምናን ጨምሮ በካንሰር ሕክምና ዙሪያ የሚሰሩ ሥራዎች ቀርበዋል። ኢትዮጵያ ራይዚንግ ቱ ሚት ዘ ቻሌንጅ ኢትዮጵያ ፈተናዎችን በመጋፈጥ ለውጥ እያመጣች ነው። የካንሰር ሕክምና ማዕከል ተደራሽነትን እያሰፋ ነው። የራዲዮ ቴራፒ አገልግሎት ተደራሽነት በክልሎች ለማስፋት እየሰራን ነው። ሕይወት አድን ቴክኖሎጂዎችን ወደ ማኅበረሰብ ይበልጥ እያቀረብን ነው። የጨረራ ሕክምና ሥራ ይበልጥ በኃላፊነትና ደህንነቱ በተጠበቀ መልኩ እንዲሠራ የሕግና የቁጥጥር ሥራዎች እያጠናከርን ነው። የኒውክሌር ሳይንስ ላይ እየሰራን ያለነው ለሕክምና እንክብካቤ ብቻ ሳይሆን አስቀድሞ ለመቆጣጠርና ለመከላከልም ነው። ሕይወት ከመጥፋቱ በፊት ሥራ

to change lives before lives are lost. We have expanded radiotherapy beyond the capital. በፊት እዚህ አዲስ አበባ ብቻ የነበረውን የራዲዮ ቴራፒ አገልግሎት ወደ ክልሎች አስፍተናል። አገልግሎቱን ወደ አምስት ክልሎች በማስፋፋት ሰርተናል። አራቱ አገልግሎት ጀምረዋል። አንዱ ደግሞ ለአገልግሎት ተቃርበዋል። ለካንሰር ሕክምና መሰረተ ልማት 25 ሚሊዮን ዩሮ ወጪ አድርገናል። ከዚህ ጎን ለጎን ባለሙያዎችን ለማፍራት 16 የኦንኮሎጂ ባለሙያዎች በሀገር ውስጥ ሰልጥነዋል። በዓለም አቀፍ የአቶሚክ ኃይል ኤጀንሲ ድጋፍ ደግሞ 17 የኒውክሌር ሕክምና ና ባለሙያዎች በዓለም አቀፍ ደረጃ ሰልጥነዋል። በሀገራችን የካንሰር ህክምና አገልግሎትን ከማስፋፋት ባለፈ ጤናማ የአኗኗር ስርዓትን በመገንባት እየተሰሩ ያሉት ተግባራት በሪፖርቱ ተካተዋል። አር ግሪን የአረንጓዴ አሻራችን የመሬት ሀብታችንን እያከመ የህብረተሰብ ጤና ሁኔታችንን እያሻሻለ ነው። በተለያዩ መንገዶችና አካባቢዎች የሚደረጉ ስፖርታዊ እንቅስቃሴዎች ልምዶቻችንን እያስተካከሉና ጤናማ አኗኗርን እያለማመዱን ነው። በፕላኔታችንና በህብረተሰባችን ጤና ላይ ኢንቨስት በማድረግ ነጋችንን እያስተካከልን ነው። ነገር ግን አንድ ሐቅ አለ። የትኛውም አገር ይህን ጉዞ ብቻውን ሊራመድ አይችልም። ለዚህ ነው የተስፋ ብራን መፈንጠቅ ወሳኝ ነው የምንለው። ጉዳዩ ከፕሮግራምም በላይ ነው። ጉዳዩ ቃል ኪዳን ነው፣ በፍትህና በሳይንስ መካከል ያለ ድልድይ፣ በፈጠራና በርኅራይ መካከል ያለ ተግባር ነው። በሆነውና ሊሆን በሚቻለው መካከል ያለ ጉዳይ ነው። የዓለም አቀፉ የአቶሚክ ኃይል ኤጀንሲ ዋና ዳይሬክተር ማሪያኖ ግሮሲ ባለፉት ሶስት ዓመታት በሬስ ኦፍ ሃፕ የተሰሩ ሥራዎች አበረታች ናቸው፣ ግን ደግሞ ከህመሙ ስፋት አንጻር የሚጠበቅብን ብዙ ነው ብለዋል። የካንሰር ሕክምና ቴክኖሎጂን ከአዲስ አበባ ውጭ በሁሉም የክልል አካባቢዎች ማስፋትም የጤና ሚኒስቴር ልዩ ትግበራ ሆኗል። ኬሞቴራፒ ሰርቪስ ዲሰንትራላይድ የኬሞቴራፒ አገልግሎት ከአዲስ አበባ ውጪ በ30 ሆስፒታሎች እየተሰጠ ነው። ለብሔራዊ የጤና ምላሽ እንዲያገለግልም በሀገር አቀፍ ደረጃ ካንሰርን ታሳቢ ያደረገ የህዝብ ምዝገባ እያደረግን ነው። ሁለተኛው ትውልድ ሀገር አቀፍ የካንሰር መቆጣጠር እቅድንም ተግባራዊ እያደረግን ነው። ይህ እቅድ ከዓለም አቀፍ የአቶሚክ ኃይል ኤጀንሲ ጋር በቅንጅትና በጋራ ሴቶች ተግባራዊ እያደረግን ያለ ነው ነው እነዚህ እርምጃዎች በቀጣይ ጥራት ያለው የካንሰር ህክምና በአዲስ አበባ ብቻ ሳይሆን በሁሉም የኢትዮጵያ አካባቢዎች ለማዳረስ የምናደርገውን ጥረት የሚያግዝ ነው። በሰራነው ስራ እንኮራለን፣ ግን ደግሞ ማሳካት ከሚጠበቅብን አንጻር ብዙ ርቀት ወደፊት መሄድ አለብን። የቀጠሮ ጊዜን ለማሳጠርና ማህበረሰብን ለመፈወስ ከሬይስ ኦፍ ሆፕ ጋር በመተባበር የሰራነው ስራ ውጤታማ ነው። ምክትል ጠቅላይ ሚኒስትር ተመስገን ጥሩነ ይህ ፎረም ለተጠናክረና ለተባበረ ቀጣይ ስራ ተጨማሪ አቅምና መነሳሳት ልንፈጥርበት የሚገባ ነው ሲሉ ጥሪ አቅርበዋል።

ለፍትሐዊ የዓለም ጤና ስርዓት መስፈን እንደሚሰራ ተባባሪ አካል ይህ ፎረም የተግባር ምላሽ የሚሰጥበት ጥሪ እንዲቀርብበት እናድርግ። አዳዲስ ሀሳቦችን እናፍልቅ። ጥልቅ ትብብር የሚፈነጥቅበት እንዲሆን እናድርግ። ከሁሉም ፖሊሲዎች ጀርባ ሰው እንዳለ እናስብ። ከሁሉም ኢንቨስትመንቶች ጀርባ ህይወት አለን። ከሁሉም መዘግየቶች የእናቶች ጥበቃ አለ። ሊታከም በሚችል ካንሰር የትኛውም ህፃን ህይወት ማለፍ የለበትም። የትኛውም በሽተኛ በአካባቢው ርቀት ወይም በገንዘብ ችግር ከነ ህመሙ በቤቱ ቀርቶ መሰቃየት የለበትም። የየትኛውም ሀገር ዜጋ ከፈጣን ስራ ጉድለት ወደ ኋላ መቅረት የለበትም። ይህንን ተስፋን የያዝነው ይህንን አሻራ ለመገንባት ነው፣ እየሰራን ያለ ነው።